በምስሉ ላይ የምትመለከቱት በስውሯ ማርያም ላይ የሚሰራውን ስራ ይቁምልን፣ የገዳዮችም ለህግ ይቅረቡልን። ሁላችሁም ወርቶዳ ፍትህ፣ ፍትህ፣ ፍትህ ለወንድማችን ስውሯ ማርያም ገዳም ውስጥ በአስተባባሪዎች ተቀጥቅጦ ለተገደለ ወንድማችን አዲስ አበባ ልዩ ሆና እንደሌላው ሀገር፣ ለወቅ ወይም አሜሪካ ከተማ ነው የምትመስለው፣ እና እሱንም የመጎብኘት ጊዜ ሊኖረን ስለሚገባል አጠራ አርገን ጊዜያችንን ምንጠቀምበት። ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞክቻለ። ሰላም ሰላም፣ ጤና ይስጥልኝ። ውድና ውድ ነው የተከበራችሁ የን ቆሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን ባያላችሁ። በሰላም ክርስቶስ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃ ተመልሼ፣ በጣም የሚያሳዝኑ መረጃ ነው ያለ ነው ያለው፣ እየተካሄደ በጣም ነው ያሉት። ከዚህ ቀደም ተባባሪ እጥረት የሶስት ሰው ህይወት ማለፉ ይታወቃል፣ በዚህ ገዳም ላይ እና ዛሬ ደግሞ አስተባባሪዎች ይህን አደረጉ እየተባለ ፍትህ እየጠየቁ ነው የሚገኙት ምእመናን ነው። ኧረ በጣም የሚያሳዝን ነገር ነው መላቸዋለሁ። አረ እግዚአብሔር በቃ ይበለን። በዚህ በኩል የሲኖዶስ ጸሐፊ አቡነ ሳዊሮስ የቤተ ክርስቲያን ጉዳይ የምንመካከርበት ሰዓት ይቀነስ አዲስ አበባንም መጎብኘት አለብን፣ አምራር ተውባለች እያሉ እንግዲህ በሲኖዶስ ስብሰባ ላይ መልእክት ሲያስተላልፉ ነበረ። ቤተክርስቲያን ምንም አይነት ችግር እንደሌለባት አድርገው በእውነት በጣም የሚያሳዝን ጊዜ ለን የደረሰ ነው። ገደሉን፣ ሰደቡን፣ ዛቱብን ከሚል መረጃ የምንወጣበትን ቀን እግዚአብሔር ያቅብልን ነው የሚባለው። እውነት በጣም እጅግ የሚያሳዝኑ መረጃዎች ነው እየወጡ ያሉት በአሁኑ ሰዓትና፣ አሁን ቀጥታ አንድ መንፈሳዊ መርሃ ግብር ጥሪ ላስደምጣችሁ መለው። ኦርቶዶክሳውያን በተለይ በአዲስ አበባ ያላችሁ የምትገኙበት ታላቅ መንፈሳዊ ድግስ አለ። ይህን ጥሪ እንዳያመጣችሁ ይህን መረጃ እያላስደምጣችሁና በቅድሚያ ሁላችሁም ከቻላችሁም ሙሉ መረጃውን ለመስማት ሞክሩ። በቅድሚያ ግን ይህን መረጃ ግዴታ ላስደምጣችሁ ፈልጋለሁ። ቪዲዮውን ጉልበት እንዲኖረው በደንብ አድርጋችሁ ላይክ እያደርጋችሁ ጀምሩት። እስኪ ወደ ጥሪው ዩኒድ የመጀመሪያው ቪዲዮ ወረደ። ለምን እንደወረደ አልገባኝም። ወረደ ብለን ግን ወደኋላ የምንል አይደለንም። የበለጠ ብርታትና አቅም ኖሮን ወደፊት እንላለን እንጂ እባካችሁ ይህንን ቪዲዮ ሼር ኮፒ ሊንክ በማድረግ መልእክቱን በጣም ለብዙዎች እንድታደርሱ ጠይቃቸዋለሁ። ወንድማችን ዲያቆን ፈለጋ አትናቴዎስ ለበርካታ ጊዜያ ሲለፋበትና ሲጥር የነበረው ጉዳይ ተሳክቶ ጥቅምት ዘጠኝ ከቀኑ ዐሥር ሰዓት በቦሌ መድኃኔ ዓለም ኦርቶዶክሳዊ ወጣት ጉባኤ ሊደረግ ነው። በዚህ ጉባኤ ላይ ሁላችንም በመገኘት መልካም የሆነውን የእግዚአብሔርን ቃል እንድንማር ጥሪ ቀርቧልና። አደራ እንላቸዋለን። መልእክቱንም ለሁለት ለሶስት ሰው ሼር እያደረጋችሁ ዳግማዊ አላፋት ዝማሬን በቦሌ መድኃኔ ዓለም እናሳያለን ማለት ነው። ወንድማችን ዲያቆን ፈለጋ አትናቴዎስ የለፋህበት እንኳን ከንቱ አልቀረ እንኳን ተሳካልህ። ሁላችንም ወንድሞች፣ እህቶች ከጎኑ በመሆን ይህንን ጉባኤ ደመቅ አድርገን ብዙሃን ወንጌልን እንዲማሩ እናድርግ። አደራ እንላቸዋለን። ይሁ ቻሌንጅ እንግዲህ እስከ ጥቅምት ዘጠኝ ይቀጥላል ጉባኤ ኦርቶዶክሳዊ ወጣት በቦሌ መድኃኔ ዓለም ጥቅምት ዘጠኝ ሰላም ሰላም፣ ኦርቶዶክሳዊያን እንደምንከረማችሁልኝ፣ ታላቅ መንፈሳዊ ጉባኤ እንዳለ ልነግራችሁም የመጣሁት። ይህንን ቪዲዮ ከምንጊዜውም በላይ ሼር፣ ኮፒ ሊንክ፣ ዲዩት እንድታደርጉልኝ በአክብሮት ጠይቃችኋለሁ። በአዲስ አበባ በታላቁ ካቴድራል በቦሌ መድኃኔ ዓለም ኦርቶዶክሳዊ ወጣት በሚል መርህ በቦሌ መድኃኔ ዓለም ታላቅ ጉባኤ ተዘጋጅቶላችኋል። በዲያቆን ፈለጋ አትናቴዎስ አማካኝነት በደብሩ ስብከተ ወንጌል አጋፋሪነት ታላቅ የወንጌል ድግስ ተዘጋጅቷል። መቼ? የካላችሁን ጥቅምት ዘጠኝ ቀን ከአስር ሰዓት ጀምሮ በአዲስ አበባና በአካባቢዋ የምትገኙ ኦርቶዶክሳዊ ባለማተብ ወጣቶች በሙሉ የተጋበዛችሁበት ይህ መንፈሳዊ ጉባኤ ነውና እንዳትቀሩ ጥቅምት ዘጠኝ ቀን ከአስር ሰዓት ጀምሮ በቦሌ መድኃኔዓለም በፍጹም አይቀርም። ውድ ኦርቶዶክሳን እንደሰማችሁት ነው፣ ጥቅምት ዘጠኝ አይቀርም እየተባላችሁ ነው። እንግዲህ ይህን መንፈሳዊ ድግስ እንዳያመልጣችሁ፣ ሁላችሁም ኦርቶዶክሳን በተለይ አዲስ አበባ ያላችሁ የምትገኙበት መርሃ ግብር ስለሆነ ሁላችሁም ቀን ማስታወሳችሁ በዚህ ቦታ እንድትገኙ ይህን መንፈሳዊ ድግስ እንዳያመልጣችሁ ከወዲሁ መልእክቱን እንዳስደምጣቸው ተግርጃ ለሁኝ ለዚያ ደርሰን ሁላችንም በዛ ለመገኘት እግዚአብሔር ፍቀድልን ማለት ወዳለሁ። እስኪ በስውሯ ማርያም ምንድነው የተፈጠረው የሚለው ሰምተን መለስ። ሰላም ውድ ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ስለ ቤተ ክርስቲያን ዝም አንልም። ቤተ ክርስቲያን ስትደፈር ዝም ብላችሁ አትዩ። አባቶቻችን አባት ሁኑ። በስውሯ ማርያም ላይ የሚሰራውን ስራ ይቁምልን። የተገደሉትን ነፍስ ይማርልን። የገዳዮችም ለሕግ አቅርቡልን። ሁላችሁም ኦርቶዶክሳውያን ገዳዮችን ለሕግ አቅርቡልን። ፍትህ፣ ፍትህ፣ ፍትህ ለወንድማችን። ስውራ ማርያም ገዳም ውስጥ በአስተባባሪዎች ተቀጥቅጦ ለተገደለ ወንድማችን ፍትህ እንፈልጋለን። ፍትህ ለስውራ ማርያም ገዳምና ፍትህ ለወንድማችን። ውድ ኦርቶዶክሳውያን እንግዲህ ሰሞኑን በሰራነው ቪዲዮ መሰረት እንግዲህ የስውራ ማርያም አስተባባሪ የሆነችው አጸደ የምትባለዋ እንግዲህ ስውራ ማርያም ልጆቼን አትንኩ ብላለች። በእሁድ ቀንም በውር ቀንም ሱባ ይያዛል ብላለች የመልስ ምት ሰጥታለች እኛ የምንፈልገው እሱን ሳይሆን አባቶቻችን እንድትረዱ የምንፈልገው ምንድነው ፍትህ ለሟች ወንድማችን ቤተሰብ እያለቀሰ ነው እናት እየተሰቃየች ነው ፍትህ ለወንድማችን ሼር ኮፕሪን አድርጉት አመሰግናለሁ የወንድማችንን ገለው መሬት ላይ የጣሉ ሽፍታ መደበቂያ አትሆንም ገዳም ቤተክርስቲያናችን ስለዚህ ሽፍታዎችን አውጥተን እንጋፈጣለን እያልነች ነው ያለ ነው ከገዳሙ ጋ እኛ የገዳሙ ስውሯ ማርያም ኬትም መጥቶ ሰው የሚድንባት መንፈሳዊ ሆስፒታል እንደሆነች ማናሽንም እናቃለን። አባቶች አይደሉም። እኛ እየጠየቅን ያለን ሽርታዎች ተደብቀዋል፣ አውጥታችሁ ፎቷቸው ይቺ ልጅም ከዚህ በፊት ተጠርጥራ የራሳቸው እርስ በርስ እንትና ምናም ተጠራርተው እርስ በርስ የምትሿሿሙት ነገር እኛ እንጋፈጣቸዋለን። ለማተቤ ስል የስል ነው። ነገ ሞትቼ እግዚአብሔር ፊት የሚያስጠይቀኝን ስራ ከእናንተ ጋር ቆሜ አብሬያችሁ እንትን አለለም ነፍሴ እስክጠፋ እናንተ እግዚአብሔርን ያልፈራችሁ እግዚአብሔር ቤት ሰውን የምትገሉ ሰዎች ዘንድሮ አንላቀቅም። ኛ ሌላው ሌላውን ነገር ትተናል። አሁን ግን እየጠየቅን ያለ ነው። በሀገረ ስብከቱ እንደዚህ እንደዚህ አይነት ነገር መጠየቅ ካለብን እንጠይቃለን። ሀገረ ስብከቱን ያለውን እዛ ችጋር እንደዚህ አይነት ሰዎች ለምን ተደብቆ አርባ ምንጭ ገባ? ወንጀል ከሌለበት ለምን ታሰረ? ለምን ዋስትና ተጠየቀ? አምስት መቶ ሺህ ብር ለምን ተጠየቀ? እስከዛሬ ሰምቼ አላቅም። እኔ ዋስትና አምስት መቶ ሺህ ብር ሲባል ሰምቼ አላቅም። ስለዚህ እናታችን ስውሯ ማርያም መጥራት አለባት። ቢዝነስ ቦታ አይደለችም። ሰዎች ከተለያዩ ዓለም ከካናዳ፣ ከአሜሪካ ከተለያዩ ሀገር ተነስተው ገብተው ለመዳን የሚገቡባት እንጂ በእናታችን ተደብቃችሁ ይህንን ነገር የምታደርጉ ሰዎችን አንፋ እንፋረዳችኋለን እያለን ያለ ነው። በቤተ ክርስቲያናችን ስም እንዲህ አይነት ነገር የምታደርጉ ቤተ ክርስቲያን ጋር የምትነግዱ ሰዎችን ከእናንተ ጋር ነው ጸባችን፣ ዘንድሮ ከእናንተ ጋር ነው እኛ እንጂ እያልን ያለ ነው። እነዚህ ተወልደ የሚባል ልጅ፣ ይቺ ልጅን፣ ይቺ አጸደ የምትባል ልጅ የራሷ ጋርድ ያላት ቤተ ክርስቲያን ውስጥ በጋርድ እናት ቤተ ክርስቲያን ላይ ዘንድሮ በጋርድ ይገባል። አረ እባካችሁ፣ አረ ክርስቶስ እናንካድ በጋርድ የሚገባ እንደ እንክለብ እንኳን እኮ ሁለት ጋርድ የሚቆመው በር ሌሎ ምን ምን አይነት ስልጣን ቢኖራት ነው እችን? ይች ምንድን ነው እየተደረገ ያለው? ቀይ ምንጣፍ ይነጠፍላታል። አንተ ጋርዱ ነው እንደ ቀይ ምንጣፍ ነው ተነጥፎላ ምገባው እኮ አሁን ነው ሁሉ ነገር የቀረው ዊጓን ቀጥላ ምን ብላ መድረክ ላይ ነው የምታረገው እንዴ? ይሄ ያየነው ነገር ነው። አባት ማይክ በመንቀል ዘድን ግን አንድ ጊዜ ቆይ፣ አንድ ነገር ሂሩትን መጠይቃትን ጥያቄ ስላለ ነው። በባለፈው በተመቱ በተደበደቡ ሹፌሮች እና ደማቸው ቦታ ላይ በፈሳሱ ሰዎች አገረ ስብከቱ ስብሰባ በዝቅዝቅ ዘባ ተቀምጦ የተወሰኑ የተወሰኑ ሰዎች ተመርጠው ሂሩቴ ይሄን ጉዳይ ታውቂያለሽ ደብረ ብርሃን ላይ ከአዲስ አበባ ስንታገል ከነበሩ ሰዎች ጋር መልስ እናሳውቃለን ተብሎ የዛ ሁሉ ወጣት ደብጠ አብቶ የታፈኑትን ታፍነው ወስደው የት እንደገቡ ሳይታወቅ ጫጫ ላይ ድብቅ እስር ቤት አላቸው። ወጣቱ እየተወሰደ የሚታፈንበት ይኸው፣ ስንት ያውቃል። ጫጫ አካባቢ ላይ ጊዮርጊስ ቤተክርስቲያን ገብተን ጎብኝተን ስንወጣ እዛ አካባቢ ላይ የተሰወረ እስር ቤት አላቸው። ካህናቶቹ ራሳቸው ያቁታል፣ አይናገሩም። ህግ እንዳለ እንዳትሉኝ። እዛ ቦታ ላይ ህግ ቢኖር እስከዛሬ የጠፉ ወጣቶች የት ገቡ? በጉዞ የሄዱ ወጣቶች የሄዱ ወጣቶች የት ነው የገቡት? የህግ አካላት ህግ ይዞታል፣ ይፈቷል። የህግ አካላቶች ተባልን በሰዓቱ እንኳን መፍትሄ ሊገኝ ማክሲመም ድፍን ዓመት ነው ድፍን ዓመት ሞላው። የደብረ ብርሃን ላይ ያለ የህግ ባለሙያ አካል ቤተክርስቲያናችን የሁላችንም እስከሆነች ድረስ ለምንድነው መፍትሄ ያልሰጡበት? ለምንድነው መፍትሄ ያልተሰጠበት? እናንተ ይገርማችኋል። እንደ ይሄስ ወንድማችን ገለው ጥለውት ነው። አማምላክ በደጁ ሰማዕትነትን ሰጥቷል። ችግር የለው፣ ይከፍሉበታል። የጠፉ ታፉ ነው የተወሰዱ አሉ፣ ደብዛቸው የጠፋ ምን እንዳደረጓቸው እኮ አይታወቅም። ለማን ወስደው እንደሚያስረከባቸው እናቃለን። ገባቸው አይደለ? እንዴት ነው ቤተክርስቲያን እየሄድን እየታፈንን እየተወሰድን መስዋዕት ሊያደረጉን ነው እንዴ? እየወሰዱ ነው ያሉት። ነብሰ ጡር ሴት የሞተችበት ቦታ ላይ ማን ደሟን መለሰላት? በግፍ አይደለም ብቻ የሞተችው በድብደባም ነው። ሰውን ሲደበድቡት ነው ላይ ላይ የወደቁባት የሰውሰው ህይወት ያለፈው። ለዚህ ማን የትኛው ካህን ነው የትኛው አባት ነው ቦታ ላይ መፍትሄ የሰጠው? እንደ ቀልድ አይነው። እስከ መጨረሻ መታገል ካለብን፣ እስከ መጨረሻ ዋጋ መክፈል ካለብን ዋጋ መክፈል አለብን። ይሄ ቀልድ አይደለም። የእምነት ቦታ የደም መገበሪያ አይደለም። ማታ አንዱ ደውሎልኛል። ወይኗ ተይ እረፊ አሪ ምን አለኝ እንልክብሻለን፣ የሙት መንፈስ ማለ እኔ ላይ እራስ ላይ የሙት መንፈስ ውጊያ ይምጣብ። እኔ እናንተ የውጊያ የሞት መንፈስ እኔ ያላቅም የሙት መንፈስ ማለት እናንተውን ይዟችሁ ይጣ። አጋእዝተ ዓለም ሥላሴ በእናንተ ላይ ማአት ሰዓት ያፍስሱባችሁ። እማቃቸው ብዙ ሰዎች አሉ ደብረ ብርሃን ላይ የሚያቁም፣ ግን በበጎ ነገር ነው እኔ ላይ አይደለም። ምንድነው ጥላ ወጌ ነው ራሳችሁ ላይ ጥላ ወጌ ላይ ላችሁ ይፍሳስባችሁ። ሮማን ላይ ተሰርቷል። ሲያሰቃዩት ማምላክ ፈታታለች። ኃይሌ እግዚአብሔር ስለሆነ ስለዚህ ጥንቃቄ አድርጉ። መሞት ካለብን እኛ ሞቱልን አላለችን ቤተ ክርስቲያን። ክርስቶስ ሥላሴ ንጹሕ አድርጎ የፈጠረን እኛን ልንሞትለት አይደለም፣ የሞተልን ክርስቶስ አለ። በእነሱ በማይሆን ነገር ደማችን ደመ ከልብ ባይሆንም የሞተልን ክርስቶስ ለእኔ ስላለልኝ፣ ግን ገብቶ ቤተ ክርስቲያናችን ላይ ሲመጡ እናንተ አያገባችሁም እኛንን የሚያገባ ሲሉን እንሞታለን። ደጅዋ ላይ እኛን ረግጦ ምን ማድረግ ማንን መግደል ስለማይችሉ እናንተ አይ ጥላወቂ ምናምን ምትሉ እናንተ ኮተታሞች ማንን ነው የምትወጉት? ወደ እናንተ ይመለስ። ሰማይና ምድር ነው ይዘርጋ አምላክ እምነታችን የምታሰድቡ ተኩላዎች ናቸው። ይሄ መቤቴ ነው የምላችሁ። በጣም ነገሩ ሲሪየስ ነው። እዛ ጫጫ አካባቢ ላይ ተፈራርቶ ነው የሚኖሩት። ቀጥታ ከደብረ ብርሃን አውጥቶ ጫጫ ላይ ናፍ ነው የሚከቷችሁ። ከፈለጋችሁ ከአዲስ አበባ ሲል መታወቂያችሁ ቲክታክ ላይ ፎቶ እየወጣ ትክክለኝ ማናት እየተባለ ወዲያ ከመኪና ላይ የሚወስዷችሁ መኪናችሁ ሰላ ይገባል። እንዲህ ቀልድ አይመስላችሁ። እኛ ስጉረ ቦታ ስጉረ ማርያም አይደለችም። ችግሯ የማምለክ አይደለም። ውስጧ ግን ወንበዴ ዋሿን አስቀምጣለች። ሴትዮዋ አለቅም ያለችው እኮ ከህግ አካላት ጋርም እጅ አለባት። በቃ ህጉም ክርስቶስ አደ የፈጠረው የህግ አካላትንም እኮ እግዚአብሔር አምላክ ሲያምሳልንሽአንድ ነገር አንዴ፣ ቆይ ቆይ ቆይ ይሩቴ ልጨርስ፣ ልጨርስ አንዴ እናቴ። ስለዚህ ምንድን ነው ደብረ ብርሃንም የኛ ናት። ኦሮሚያ የሚኛና ትግራይ የሚኛ ሁላችን በስላሴ አንድነን። የዘር መንፈስ የለብንም። ቤተ ክርስቲያናችንን ግን አንድ ሆነን እንጠብቃት፣ ምዕመናችንን እናድን። አባቶቻችን የማይጠብቁን ከሆነ ይንገሩ፣ ራሳችን ጠብቅ፣ እንከላከል። አንጠብቃችሁም ካሉ እነሱ ገንዘብ ካናወን ነዋይ ከገዛቸው እኛ ራሳችን ጠብቅ፣ በቃ መንቃት አለብን። እያስበሉን ከሆነ መንቃት አለብን። በቃ ይሄን ማለት ነው የምፈልገው ቶኪዮ ኦርቶዶክሳያን እንደሰማችሁት ነው። በተለይ ስውሩ አገዳም ላይ እንደዚህ ያሉ ነገሮች በተደጋጋሚ ሁኔታ እየተነገሩ ነው የሚገኙት እያየንም እየሰማን ያለ ነው። ከዚህ ቀደሙላችሁም እንደምታውቁት በአስተባባሪ እጥረት የሶስት ኦርቶዶክሳን ሕይወት ማለፉን ሰምተናል። ዛሬ ደግሞ የወንድማችን በአስተባባሪዎች እጅ ነው ገለው ጫካ ውስጥ ለት የተገኘው እየተባለ ነው የሚገኘው። እና እውነት በጣም እጅግ የሚያሳዝን ነገር ነው። ወደዚህ ቦታ ወደዚህ ቅዱስ ስፍራ ከአራቱም ማዕዘን ኢትዮጵያ ይጓዛሉና እንደው ባካቸው ሊቃነ ጳጳሳት አባቶቻችን ይህን ቦታ ለአንዴና ለመጨረሻ ጊዜ መፍትሄ እንዲሰጠው ብታደርጉልን። በተደጋጋሚ ሁኔታ እንደዚህ ያለ ነገር እየሰማን ያለ ነው። እውነት በጣም እጅግ የሚያሳዝን ነገር ነው። እውነት ላችኋለሁ እኛ ወደዚህ ስፍራ ከአራቱም ማዕዘን ኢትዮጵያ በምንጓዝበት ሰዓት በረከት ለማግኘት ከህመማችን ከደዌያችን ለመፈወስ ብዙ ጭንቀቶች ስላሉብን ያን ጭንቀታችን አራክፈን ለመመለስ በምንሄድበት ሰዓት እንደዚህ ያለ ነገር የሚገጥም ከሆነ ኦርቶዶክሳዊ ምእመናን ላይ በጣም እጅግ የሚያሳዝን ነገር ነው፣ እውነት እላችኋለሁ። እንደዚህ ያለ ችግሮች፣ እንደዚህ ያሉ ፈተናዎች ባሉበት ሰዓት እንኳን ቅዱስ ሲኖዶስ መሪ ተብለው ቤተክርስቲያን የሾሞቻቸው አባት እነ ብፁዕ አቡነ ሳዊሮስ ቤተክርስቲያን ምንም አይነት ችግር የለባትም የምንወያይበት ሰዓት ይቀነስና ከተማው አዲስ አበባ አምራለች እና መጎብኘት አለብን፣ የተሰረው ኑ እና ሳያቸው እያሉ ነው ያለው። ቅዱስ ቤተ ክርስቲያን ላይ ያሉ አባቶች የሚጨነቁት የምእመናን እንግልት የምእመናን ሞት ሳይሆን የሚያስጨንቃቸው፣ ዛሬ የተደረገው ነገር የዓለም ብልጭልጭን ለማሳየት ሰዓት እንዲቀነስ ሰዓት እናብቃቃ ሲሉ ተሰምተዋል። እውነት ላቸዋለኝ በጣም ነው እጅግ ነው ያዘንኩት በዚህ ንግግር፣ ላስደምጣችሁና እንመለስ አዲስ አበባ እንደሌላው ሀገር ለአውሮፓ ወይም ለአሜሪካ ከተማ ነው የምትመስለውና እሱንም የመጎብኘት ጊዜ ሊኖረን ስለሚገባ አጠር አድርገን ጊዜያችንን ብንጠቀምበት አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል፣ ማየትም ያስፈልጋል። የተሰራውን ልዩ የሆነ በአጭር ጊዜ ውስጥ እንግዲህ ኦርቶዶክስያን እንደሰማችሁት ነው እንግዲህ መንገውን ይጠብቃሉ ተብለው ቤተክርስቲያን የሹሞቻቸው አባት ነብሱ አቡነ ሳዊሮስ ቤተክርስቲያኑ የሲኖዶሱ ጸሐፊው የሚያስጨንቃቸው ነገር የቤተክርስቲያን ጉዳይ ሳይሆን እንደዚህ ያሉ መረጃዎች ሶሻል ሚዲያውን አጨናንቋቸው እነህ መረጃዎች ተመልክተው መፍትሄ መስጠት ሳይሆን የሚጨንቃቸው የዓለም ብልጭልጭ ኑ፣ ከተማዋ ድምቃለች፣ ከተማዋ እናሳያችሁ መንፈሳዊ ሳይሆን አለማዊ ነገር ነው እያስጨነቃቸው ያለው። ና በጣም የሚያሳዝን ነገር ነው። እኛም እንደዚህ ስናገር የሚወጣልን ስም በጣም ብዙ ነው። ዘረኛ፣ ነፍጠኛ ብዙ ነገሮች እንባላለን። ይህም ባልም ማለት ነው። ያለውን እውነት እያየን እንዴት ነው ዝም የምንለው? እንደ አንድ ቅዱስ ቤተክርስቲያን አባት እውነት በዚህ ሰዓት መደረግ ያለበት ምንድን ነው? የቤተክርስቲያን ጉዳይስ የሚቀድመው ወይስ የአለም ብልጭ ብልጭልጭ? እስኪ እንደ አንድ ኦርቶዶክሳዊ ንጹህ ልቦና ካላችሁ አይታችሁ ፍረዱ።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 ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም ሶስት አራት ጊዜ ቃላቶቼን ለማለዘብ ጽፌያለሁ። ክቡርነቱ ጥያቄ ነው የምጠይቀው፣ የኢትዮጵያ ሕዝብ ምንድን ነው የበደሉት? ለምንድን ነው በዚህ መጠን የጠሉ? ለምንድን ነው በዚህ መጠን የናቁ? ችንም መጀመሪያ ደግፈነው ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይህ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ህዝብ ምን ቢያደርግ ነው ይህም ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደግሉን ይሆናል፣ ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹን በቀን አስር ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው የሚበላው። አቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊት ወጥ ሞገስን ያጣ ነው? የኢትዮጵያ ህዝብ ያሉ ፍቅር ሰጥቶት ሰኔ ዘጠኝ ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶለት ምንድነ አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ ምን አይነት የቀበሌ እና እንትነ የሾሙብን? ጉቦ ሲቀበሉ አይናቸውን የማያጡ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለ መታወቂያ የነገሩን እንረሱት። ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ ሶስት መንግስት አውቃለሁ፣ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ማን ነው? ከንጉሱም ይለያል። እንዴት አይነት ጭካኔ ነው? ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት ጦርነት ሰላም ያጣ አይምሮ፣ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርህራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ቅርታ ጠይቃለሁ። እባኮትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የስድስት መቶና የሰባት መቶ ብር ጡረታ እየተከፈላቸው ሶስት ሺህ ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ አንድ ኪሎ ቲማቲም የዛሬ አምስት ዓመት ሶስት ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሉ ይችላል፣ ግን ብዙዎች እየሞቱ ነው። ክብሩለት እባኮትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም፣ ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖርህ ቢኖርህ መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው፣ ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጣለሁ፣ እለምኖታለሁ እግዚአብሔር የልብ አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመለጠው የእኔ ምኞት እርስ ተሳክቶለት የኢትዮጵያ ሕዝብ እንዲያልፍለት ነው። ግን አሁን ባሎት ማይንድ ሴት፣ አሁን ባሎት ሜንታሊቲ እቻ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። ባኮትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እባክዎትን ክቡርነቱ በብዙ አክብሮት ነው የምለምኖት። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር የልቦናዎችን አይኖች ያብ